ኧረ፣ ዝም በያት በእናትሽ። ምግብ ተዘጋጅቶልናል እንበላለን፣ እንተኛለን። እሺ፣ እንዳትጨቃጨቂ። ምንድን ነው የምትዪው አንቺ? እራስሽ እንዳትነኪን፣ ሕግ ባለበት ሀገር ጭራሽ እንዳትነኪ። እንደ <chat> ዛሬ በሳቅ በሳቅ በሳቅ ፈንድችም አላቅም ማለት ነው። እና የዛሬው ፕራንክ ይለያል ማለት ነው ይለያል። ግን ሄኖክ በደንብ አልሰራውም ማለት ነው። በመጀመሪያ መጀመሪያ እርሱን አይታችሁ እንደኔ የገመታችሁ ሰዎች ኮሜንት ጻፉልኝ በእናታችሁ። ማለት ደግሞ ብሩክ ጀመረው። ሁሌም ከስህተቱ የማይማር ምና እቃ እያጠብኩ ነበር ያየሁት። ሁሌም ከስህተቱ የማይማር ደግሞ ጀመረው። ሁል ጊዜ ጭቅጭቅ አይሰለችው እንደምናምን ትናንት ጥንቸል ገዝቶ ጥንቸል መጥቶ ዛሬ ደግሞ እንደዚህ አይነት ፕራንክ ፍራንክ ይሰራል እንደ ምናምን ነበር እያልኩ ያሰብኩት ማለት ነው። እና ግን አሳቤ አንዳንድ ጊዜ እኛ ሰዎች እኩልን መጨረሻውን ሳናይ የምንፈርድ ነገር አለ። ግን እኔ ታምኔሉን አይቼ ነው ብሩክ ቤት ድረስ ጥሰክሮ ሴት ይዞ መጣ ብሎ ከዛ ሴቷ የተደበቀች ማለት ነው እና ያቺ ሴት ሄኖክ ናት ማለት ነው እና ጀስት ይህን ነገር ትዝ ካላችሁ እንደዚህ አይነት ነገር ማን መሰላችሁ የሰራው? ትዝ ካላችሁ የሆነ ጊዜ አብርሽ ጽጌና ሩታ ሰርተው ነበር፣ እንደዚህ አይነት ነገር ማለት ነው። ባልና ሚስቶቹን ሁለቱም ፕራንክ ያደረጉ ጊዜ በጣም ነበረ እንትን በጣም ሲያስቅ ነበረ ማለት ነው እና ድር በጣም መከታተላቸው ነበር። አብርሽና ሩታ ዛሬ ናደርገውና ማለት ነው እና ዛሬ የእነ ቅመሞቹ አድናቂ ነኝ። ቅመሞቹ ብቻ አለ ቅመሞቹ እኔ አልተነፍስም አልጓዝም አይታኘክልኝም ማለት ነው። እና ቤተሰብ ማለት ነው። እና ዛሬ ሽንቴን ሽንቴን ሽንቴን ሽንቴን የሚጨረጽኩት ማለት ነው። እና እንዴት እንደሳኩ ማለት ነው የሄኖክ ንግግር ክላስ የለክም። ይህይም አሁን የሆነ በጣም ነው እኮ ግን የሚያስታውቀው ድምጽ የሄኖክ ድምጽ ማለት ነው። በጣም ነው የሚያስታውቀው። ድምፁን ለመቀየር ሞክሯል ግን አልተሳካለትም ሲጀመር ደግሞ ኧረ በጣም ነው የሚያስተውቀነት ለመናገር ማለት ነው። የኔ ውዶች፣ የኔ ማሮች፣ የኔ ምርጦች፣ የኔ ፎንቃዎች እንዴት ናችሁልኝ? ደናናቸዋል። እኔ ያለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደና፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እኔን የምትወዱና የምታከብሩ ሰዎች ስትገቡ ቪዲዮን በላይክ እያደረጋችሁልኝ ላይክ አድርጉልኝ የኔ ውዶች፣ ስወዳችሁ። እንዲሁም ደግሞ ሰብስክራይብን ማድረጋችሁ እንዳትረሱ ማለት ነው እና በመጀመሪያ ማለት ነው እኔ ለአንተ ጉድ ጉድ እያልኩ ማለት ነው አንተ ሴት ይዘህ ትመጣለህ እንዴ ምናምን አለች። ሁለተኛ ለዞም ሀይሚ ጀስት እኔ ባህና ይሁን ምናምን ለዞም አልተቆጣችም። የሆነ ጀስት ሌላ ቀን እንደምትጮሆ ምናምን አልተናገረችም። ዛሬ የሆነስ ለመናገር ጀስት ምንም እንዴት ይሄን ይዘት መጥ በቃ ሌላ ቀኑ በጣም ነበር የምትጮው ምናምን ነርቨስ ነበር የምትሆን። እኔ ለዞም እንዴ በቃ እች ናት በቃ ቁጣው ምናምን ያልኩት እና ዛሬ ለዞም ብዙ ብድም አላጭም እንትን አላለችም። የሆነ አልጮሆች ምናምን እና በቃ የሆነ እንትን ሄኖክ በቃ እሷ ምንህ ናት ምናምን ሲባል እሷን አስወጣና እኛ እንደር ምናምን ሲባል ጭራሽ በቤት ምናምን አለች። ይሁን ምንም አልተናገረችም። አንድ እንደዚህ ድፍረት ጌታ መጣ። ይሁን እንዴት ሴት ይዞ ይመጣል ምናምን። ያ ይሁን አይዶ የማውቀው ነገር የለም ግን ይሄን ያህል የተቆጣችበት ነገር የለም። ጀስት ምንም እንትን አለችም። ነገር ግን ኬሄኖክ ብሩኬ በጣም ሰርቶታል ፕራንኩ ጀስት በቃ እንዳትባንንበት ቅፍ አርግቷት ምናምን ማስኳን አርግታለች። ይኖክ ፀጉሯን አርግቷን ምናምን ብዙ ነገሮችን እንደ ለመቀያየር ሞክሯል ማለት ነው። ግን እንትን ብሏል። ጀስት ያው ሆኖም ቀረ። ሀይሜን ለማናደር እና የተፈለገው ሀይሚ ኒሽ ተንጨርጭላለች ማለት ነው። እና ይሆን በቃ ታውቃላቸው የድሮ እናት አባቶቻችን ባላቸው ሰክሮ ምናምን ሲመጡ ምግቡን አልሰራሽም እንዴ እስካሁን? ምንድን ነው አሁን ብሩክ እንደዛ ነገር ለመሆ ሆነ እንዳባወራ ምናምን። እኔ ለአንተ እዚህ ደፋ ሴት ያላት ምግብ ደርሽ አዘጋጅቶ ነው። እና እኔ ደግሞ ዛሬ ከጥንቸሎቹ ጋር ይመጣሉ ምናምን ስማውት ይመጣሉ ብዬ ነበር። እንደዚህ አይነት ነገር አልጠበቅኩም ማለት እና ግን በቃ ሀይሚ ታሳዘናለች። የቤት የቤት እንትን መሰለች። የቤት ልጅ በቃ ቢጃማ ለብሳ ሻሿን አስራ ምናምን ማለት ነውና ጀስት ደስ ይላል። ግን ከዛ በኋላ እኮ አላመነችም። ራሱ ፕራንክ ነው ብሎ ሄኖክ ሲ ፊቱ ሲገለጥ እናንተ እኔማ አላመነው አለች። እንትን ጡት ማዝያዣ አርግቶ ምናምን ቀሚስ አርግቶ በቃ ዊጉን ግን ማን ይሰጠው? አይ አይ አይ አይ አይ አይ ብሩኬ ምንም ግን የእውነት በጣም ቃሉን አክባሪ ነው። ባይዘወይ ማለት ነው ከሴት ጋር ብሞት ቪዲዮ አልሰራም ምናምን ብሎ ነበረ። እኔ ለእዛውም ሴት ይዞ የመጣም ስለሆነ በጣም ነበር። ዛሬ ስረግጦም ሞላው ማለት ነው። ግን ሴት ይዞ አልመጣም ማለት ነው ና ሀይሚ ለእዛውም እንደንትና አልተናደደችም፣ የእውነት ለመናገር ጀስት አልተናደደችም። ስ ቪዲዮ ደስ ይላል፣ ዘና ለማለት በጣም ሳቂ እየመጣ ነው ያየሁት። ሄኖክ በጣም ጭንቅ ይዞታል። በቃ እስካሁን ከሆኑ ሳቁ እየመጣ ነው ሲሰራ የነበረው ማለት ነው። እና ከሄኖክ ብሩክ በጣም አክቲንግ ጎበዝ ነው። በቃ በጣም ሰርቷል። በጣም ሳቁ እየመጣ ምናምን ነው እና ግን ድምፁ እኮ እራሱ ያስታውቃል። ቀጭን ለማድረግ እየሞከረ ማለት ነው። እያስታወቀባታል ምናምን ማለት ነው። ሀይሚ ግን ያው ሴት ይዞ ስለመጣ ስለተናደደች ነው እንጂ ድምፁ ይለያል። ይህን ድምፅ ይለያል፣ እውነት ለመናገር ማለት ነው። እና በቃ ጀስት ግን ደስ ይላል፣ ዘና ይላል። አንዳንድ ጊዜ በነዚህ ቪዲዮ መምጣት ጥሩ ነው። እና ደግሞ አንድ ላይ እንደዚህ ሶስታችሁም ስላየዋችሁ ደስ ብሎኛል። ኬኖግ ያለው ነገር ሊደብር ነበረ። ደስ ይላል ማለት ነውና ሀይሚ ለዛም ምንም አልተናደደችም። ዛሬ ብትሉ ይሻላል ማለት ነው። ምንም ቅመማዬ ምንም አልተናደደችም እንዴ ብላ ዱላን ይዛ እኮ እንዲህ ምናምን ብላ ማለት ነው እና ግን በቃ ወዲያው እንኳን እንትኑን የተቀበለቻቸው መጠጡ ነው እኮ። ጣንጡ መጠጡ ምናምን አለቻቸው። ብሩክ እንዳይጠጣ በቃ መንቱ ማታደርገው ጥረት የለም ማለት ነው እና እና የሆነ በቃ ደስ የሚል ነው የሚያዝናና ቪዲዮ ነው ማለት ነው እና ጀስት ይህን ማሰብ ከራሱ በስ በዚህ በደቂቃ ውስጥ በጣም ከባድ ነው ማለት ነው እና ቅመሟ፣ ይሄ ጀስት ማለት በጣም እንዲዋይ ምናምን ብትል የበለጠ መሆር ደስ ይል ነበረ። ግን ብዙም ይሄን ያለ አልተናደደችም። ጀስት አስደንግጧት ሴት ይዘህ መምጣት ምናምን። ግን በእንደዛ አይነት ነገር ደግሞ ሲሆን ብዙም እንትን አላለችም፣ አልተናደደችም። ይሁን ደስ የሚል ነገር ነው ላለማስቀየም ብላ ይሁን አንተን ወይ ልጅቷን ላለማስቀየም ይሁን ይሄ የእሷን ግን በጣም ተጠንቅቃ ነበር ስትና እንትን ሱ አልተናደደች። ምን ስለ ምንድ ሀይሚ አስባታል ብሩክ ከሴት ጋር አይታ ምናምን፣ ወይ ባናለች ወይ ባናለች ምናምን ማለት ነው እና በቃ አትረብሻት ይላል ደብረ ብሩክ አትረብሻት በቤቷ አትርብሽ አስልትባል ሌላ ሴት ይዞ መጥቶባት ማለት ነው። በስመ አብ። እንግዲህ ልዝም እኔ ሽጉጥ ነበረ ማመጥ ነው። መጥረቢያ ብቻ እሷ መጥረጊያ ብቻ ነው ይዛ የመጣችው ማለት ነው። እና ኢንዌይስ የዛሬ ሊቪዲ በጣም ተመችቶኛል ማለት ነው። እና እነሱንም ደግሞ ሰብስክራይብ እያደረገቻቸው ቅመሞች የሀይሚ እና የብሩኬ ቤተሰቦች እና ነገ ደግሞ ሀይሚ በከባድ ትመጣል ካለች ብሩኬ ማለት ነው። አንቀልቅሎ ካል የሀይሚ ፕራንክ ናፍቆ ካል መሰለኝ ማለት ነውና፣ ግን እንዲህ ስትሆኑ ነው የሚያምርባችሁ የእውነት ለመናገር ማለት ነውና፣ በቃ እንዲህ ስትፋቀሩ፣ እንዲህ ስትጫወቱ፣ በቃ ሰላም ደስታ ስትሆኑ ነው በጣም የሚያምርባችሁ። እኛም ደግሞ ሞር በቃ አንጨነቅም እውነት ለመናገር ማለት ነውና ደስ ይላል። በቃ ስለእናንተ በቃ እውነት ስትጣሉ ምናምን ይደብረኛል። ምናምን ስትፋቀሩ ልቪያችሁ ጥላችሁ ሁሉ ደስ ይላል ማለት ነውና ስትመጣ እኮ ከጓዳ ውጥት መጥረጊያ ይዛ ልትመጣ እኮ ልትመጣ ማለት፣ ስትመጣ እንትን ሄኖክ ተገልጦ ያየች እና ደነገጠች፣ እንዲ እኔ አላምንም አለች። ከዛ ጦቱ ናውቶ ጡት ማስያጇ ምናምን ሲፈታላት ነው በቃ ያመነችው ማለት ነው። እና ጀስት ይህን ያለ ፕራንክ አልሆነችው። አናዳታለሁ ብሎ ነበረ ብዙም አልተናደችልክም ማለት ነገር ግን